አንተ ደደብ ደንቆሮ ነህ። ተረጋጋ። ቤቱን የምትኖሩበት ያሉ ዛሬ ሚኪን ለማያዝ፣ ለማገት እንግዲህ እየተዘጋጀን ነው ያለ ነው። ስለዚህ እንግዲህ ሚኪን ለማገት ምንድን ነው ምክንያቱ ለምንድን ነው ስለምትሉ እንግዲህ የጎጆቲው ቤተሰቦች እንደምን አላችሁ? እንግዲህ እንደምታዩት ዛሬ ሚኪን ለማያዝ ለማገት እንግዲህ እየተዘጋጀነ ያለ ነው። ስለዚህ እንግዲህ ሚኪን ለማገት ምንድን ነው ምክንያቱ ለምንድን ነው ስለምትሉ የቻናሉ ቤተሰቦች እንዲሁም አድናቂዎች በሙሉ ያ እንግዲህ ትልቅ ሚስጥር አለው። ያ ሚስጥር ምንድን ነው? ከአቶ ደበበ ጋር እንግዲህ አንድ ወዳጅ ናቸው። ከሚኪ ጋር አቶ ደበበ ነው እንግዲህ ይህንን ሰርፕራይዝ አዘጋጅቶለታል ለሚኪ። ይሄ ሰርፕራይዝ ምንድን ነው? እንግዲህ ያስ ማለት ሚኪን ለመያዝ ምንድን ነው እንግዲህ፣ በጣም ቢዚ ሰው ነው ሚኪ ማለት። በጣም እንግዲህ ለጊዜው ያለው ሁኔታ በጣም ማለት ጊዜውን ለሰከንድ እንኳን ቁጭ የማይል ሰው ነው፣ እና ትንሽ ያም ደግሞ አሳሳቢ ሆኖብናል። እንዴት ነው፣ ምን ይዘው በምንስ መልኩ ነው እንዴት ነው ላገኘውስ የሚችለው የሚለው ነገር እንግዲህ፣ ያው እኔም እንግዲህ አቶ ደበበ እንግዲህ ቀንጅ ነኝ እንግዲህ በማለት ነው ያም ደግሞ ትእዛዛለኝ። ያው በአቶ ደበበ ምክንያት ነው እኔም የመጣውት እንግዲህ ሚኪን ለማገት እንግዲህ እኛም ለስን ይዘው፣ እናንተ ሊደብራችሁ ይችላል። የሚደብረውን የሚደብርም ነው። ግን እንግዲህ ምንም ልናደርግም ስለማንችል እኛ ወደዛ አሁን የምንሄድ ነው የሚሆነው። ትንሽ ግርግርም ምንም በሌለበት መንገድ ነው እንግዲህ እኛ ይህንን አማራጮችን እኛ በተሻለ መንገድ ለመውሰድ ያሰብነው። ስለዚህ አሁን ወደ ሚኪ የምንሄድ ይሆ ናት ይ ወደፊት ንዳ ሚኪ እንግዲህ ወደ እገታው ነው የሄድንበት። እገታ አድርገን እንግዲህ ያ እገታስ ምንድን ነው የሚለው ነገር ሚኪ እንዲታገት የተደረገበት ምክንያት ያቶ ደበበ ልጅ ቤዛ የምትባለች እንግዲህ ቤዛ እነች እንግዲህ ያን ትዕዛዝ የሰጠችው ከዛ ትእዛዝ በስተጀርባ እንዲታገት እንዲያዝ እንዲታፈን እንግዲህ የተደረገበት እንግዲህ የተለያዩ ሚስጥሮች ይኖራሉ። እነዛን ሚስጥሮች ግን እኛም እንግዲህ አብረን የምናየው ይሆናል። ይሄ በጣም በከባድ ሁኔታ ነው እንግዲህ እንዳያችሁት ትንሽ እሱም አስቸግሮ ነበር። ባላሰበው ሁኔታ እገታ ስናደርግበት በድብቅ በአየር ላይ ነው እንግዲህ እሱም ትንሽ ያው ድብደባም ደርሶበታል። ያ ድብደባም እንግዲህ ትንሽ ለተወሰነ ጊዜ እንግዲህ ለእሱም አዲስ ነው እንግዲህ ምንም ባላሰበው ሁኔታ ይሄ ልጅ እንግዲህ መልካም ሰው ነው፣ እንደምታውቁት እኔ ከምናገረው በላይ ብዙ ነገሮችን እያደረገ ያለ ልጅ ነው። እንግዲህ ወጣት ነው። ብዙ ነገሮች ለሰው ለምን ያህል እየጣረ እንዳለ ያን ነገር እንግዲህ እኔ ማብራራት እንኳን አንደበትም የለኝም። እንግዲህ ሚኪ ወደ ሰርፕራይዙ ቦታ ሂዷል። ይሄ ሰርፕራይዝ እንግዲህ ምንድን ነው ምናም የሚለው ነገር እንግዲህ አብረን ነው የምናየው እንግዲህ ያ ሰርፕራይዝ እንግዲህ ሚኪ እንግዲህ ባላሰበው ሁኔታ ለሱ ትንሽ አልጨበጥ ይላል፣ አልያዝ ይላል፣ ትንሽ በጣም ማስቸግሮ ነበር። እንግዲህ እኛም ወደን አይደለም። እናንተ የቻናሉ ቤተሰቦች፣ የሱ አድናቂዎች እንዲሁ በውጭ ሀገርም በዚህ ሀገርም በኢትዮጵያም ያላችሁ በሙሉ እንግዲህ እናንተ ይህ ነገር ሊከፋችሁ፣ ሊጨንቃችሁ፣ ሊደብራችሁም ይችላል። እኛ ግን ትዕዛዝ ስለሆነብን ነው። የታገተበት ምክንያትም ለጥሩ ነገር፣ ለመልካም ነገር፣ ለበጎ ነገርም